ሀይሚዬና ብሩኬ ዱባይ ላይ በጣም አሪፍ ጊዜ እያሳለፉ እንደሆነ እያየን ነው። እኛም በጣም ደስ ብሎናል። ትናንትና ግን ሀይሚዬን ፕራንክ ያደረገበት መንገድ በጣም ከባድ ቢሆንም የእኔ እናት በጣም ነው ያሳዘነችኝ። ብሩኬ በሀይሚ በጣም ይተማመንባታል፣ ሀይሚ በብሩኬ በጣም ትተማመንበታለች። በጣም ነው የሚያስደንቁኝ የሁለታቸው ነገር ማለት ነው እና የትናንትናው ቪዲዮ ለብዙ ሴቶች ትምህርት የሚሆን ነው። አብዛኛውን ለገንዘብ ብለው ራሳቸውን ክብራቸውን አሳልፈው ለሚሰጡ ሴቶች። ሲቀጥል ደግሞ ሀይሚና ብሩኬ አንድ ሩም ነው የሚያድሩት። ዱባይ ላይ እያሉ በጣም ብዙ ሰዎች በቲክቶክ እና በተለያዩ ሶሻል ሚዲያ ላይ እያወሩ ነበረ። ለእነሱ መልስ ነው የተሰጠውና ሀይሚዬ የትንሽ ትልቅ ናት። በጣም አስተዋይ ናት። በጣም ስማርት ናት። ከምንም እና ከምንም በላይ ክብር እንደሚቀድም በጣም ብዙ ጊዜ እያስተማረችን፣ እያሳየችን፣ በተግባርም እየኖረችልን ያለች ሴት ናት። በእውነት እኔ ሀይሚዬን የምወድባት ነገር ቢኖር በሴትነቱ አትደራደርም። ምንም አይነት ነገር ሊያታልላት አይችልም። ዱባይ አምጥቶኛል፣ ይህን ያህል ወጪ አውጥቶልኛል፣ ራሴን አሳልፌ ብሰጠው ምን ችግር አለው አላለችም። ሁሉም ነገር ገደል መግባት ይችላል፣ ከክብሬ በላይ ምንም ነገር የለም ነው ያለችው። እጅጉን ታስደንቀኛለች የእውነት። ስለዚህ ለሀይሚዬ ሽልማት ይገባታል። የእውነት ነው የምላችሁ እና አንዳንድ ሰዎች ደግሞ ዝም ብላችሁ የምትሳደቡት ሴቶች እንግዲህ ከሀይሚዬ ተማሩ ማለት እፈልጋለሁኝ። ብሩኬ እንደዚህ ነው ብሩኬ ምናምን እያላችሁ እንግዲህ እሷ እንደሆነች አሰማችሁም? ሀይሚ አሰማም? ከትዳር በፊት ምንም አይነት ነገር የለም። እነሱ ሁለት አንድ አይነቶች ናቸው። እያንዳንዱ ነገራቸው አንድ አይነት ናቸው። ብሩኬም እንደዚህ አይነት ልጅ አይደለም። በጣም ለሴት ልጅ በጣም ትልቅ ክብር አለው በጣም ሬስፔክት አለው እና በጣም ማለት ነው። እና ሀይሚዬ እንደውም በጣም ነው የሚወዳት፣ በጣም ነው የሚያከብራት፣ እሷም ደግሞ እንደዛው። እውነት ለመናገር ግን ሀይሚዬ ፕራንክ ላይ ነው ድርቅ የምትለው እንጂ እንደዚህ ከካሜራ እንትን ሳይል ግን በጣም ነው የምታከብረው። ሲቆጣት እንኳን በትህትና ነው የምታወራው እግዚአብሔርን በጣም ነው ያሳዘነች፣ ግን ትናንትና እግዚአብሔርን ደግሞ ራበኝ ስትል በጣም ነው ያሳዘነች። የእውነት ሰው ሀገር ላይ መታቸው ደግሞ። እንደዚህ አንደኛ ደግሞ ጾምም ነው፣ ብስኩት ምናምን ብስኩት ምናምን እንኳን እንዳትበሉ ጾም ነው እና ትንሽ ከባድ ነው። የእኔ እናት ግን በጣም አሳዝናኛለች። ብሩኬም እንዳሳዘነችው ተናግሯል። ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ በዚህ ሰሞን በጣም ጠፍቼ ነው የከረምኩት በጣም አሞኝ ነበረ። አሁን ግን እግዚአብሔር ይመስገን ደና ነኝ፣ እየተሻለኝ ነው እና ደና ናችሁ ወይ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ። በዚህ ሰሞን ቪዲዮ ለቅቄ አላቅም። በቃ ቪዲዮ ነበር ሳይ የነበረው የእነ ብሩኬን እና የእነ አይምዬን ግን ቪዲዮ መስራት አልቻልኩም፣ ትንሽ አሞኝ ስለነበር ማለት ነው። ግን ትናንትና በጣም ነው ያስደመሙኝ ማለት ነው። እና ከዚህ በፊት ፍጹሜ ፕራንክ ሲያደርጋት ለምን ብሩኬ አያደርጋትም፣ ብሩኬ ለምን እሱ አያደርጋትም፣ ለብሩኬ እሺ ልትል ትችላለች ምናምን እያሉ በጣም አንዳንድ ኮሜንቶች እንትን ሲሄዱ ነበር። እና እንግዲህ አያችሁ አደለ ለምንም ቢሆን ለምንም ሀይሚዬ በክብሯ ድርድር አታውቅም። በጣም ለብዙ ሴቶች ተምሳሌት የምትሆን ጀግና ሴት ናት። የእውነት ደስ ስትለኝ ማለት ነው ሴት ልጅ ክብሯን ጠብቃ በሰትነቷ የማትደራደር ሴት ስትሆን እንድትደስ እንደምትል ማንም ሰው ያከብራቸዋል። ማንም ሰው ይወዳቸዋል። የእውነት ነው ምላችሁ። ገንዘብ፣ መልክ፣ ቁመና ሁሉም ነገር ከንቱ ነው። የእውነት ነው ምላችሁ። የሰው ልጅ ክብሩ ነው የሚበልጠ፣ ክብር ይበልጣል። ሁሉም ነገር ጊዜ አለው፣ ጊዜ ሰዓት አለው። እና ግን በጣም ብዙ ሰዎች ይማሩበታል ብዬ ተስፋ አደርጋለውኝ። እንግዲህ ዛሬ በአዲስ ቪዲዮ እንጠብቃቸዋለን። ለሀይሚዬ ግን ሽልማት ይገባታል ማለት ነው። እና ብሩኬ አስብበት የሽልማቱን ነገር ማለት ነው። እና ውድ ቤተሰቦች እንግዲህ ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ቀን ይሁንላችሁ፣ መልካም ጊዜ ይሁንላችሁ።